ጥቂት እኮ ነው የቀረን ደርሰናል አንሙላትን ቤተሰብ ሰላም ቤተሰብ እንዴት እንደሆነ አላውቅም ባለፈው ለዚህ ልሽ እንድረስ 1200 ሰው አንዳንድ ሺህ ብር ያዋጣልኝ ብዬ በሰራት ቪዲዮ ላይ ቢያንስ ከ1200 ሰው በላይ ደን ብሎ ኮመንት ላይ ጽፏል ነገር ግን እግዚአብሔር በሚያውቀው አካውንቱን ቼክ ስናደርግ ግን ገና ነው አልሞላም። ጥቂት ናት የቀራችሁ፣ ቢያንስ ወደ አራት መቶ ሺህ ታዲያ እቺን አራት መቶ ሺህ ያህል የምታክል እና ከዛ በላይም ሊሆን ይችላል እና እቺ ሀያ አንድ ሳታልፍ እቺ የነገዋ ቀን ሳታልፍ አንሞላትም። ምክንያቱም የነገዋ ቀን የመቤታችን ዓመታዊ ክብረ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሦስት አለት የመቤታችን ቤት ያነጸበት ነው። ታዲያ እኛስ ልክ እንደ ክርስቶስ ልክ እንደ ጌታችን አንዳንድ አለት አስቀምጠን ቤቷን ብንሰራ ይከፋቸዋል ቤተሰብ ደግሞ ለእናታችን ያልሆንን ለማን ልንሆን ነው? እንደምታዩት ይሄን ሕንፃ ጀምረኗ ለሱም ገና እንቀጥላለን። ግን አንገብገቡ፣ የዚህ መሬት ጉዳይ ስለሆነ ነው ይሄን ያስቀደምኩት። እሱ ጋርም እመጣበታለን። ስለዚህ ቤተሰብ አሁኑ ነው የቀረቿን ሞልተን ደስ ይበለኝ ኔ